ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ቆያችሁ? ኢትዮ ሪቪው ቻናላችን ነው። በዛሬ ፕሮግራማችን እንግዲህ የምናቀርብላችሁ የተለያዩ አይነት ኦቭን እና ስቶቮችን አይነታቸውን፣ ዋጋቸውን፣ የት ማግኘት እንደምትችሉ በዛሬ ፕሮግራማችን የምናስቃኛችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። ተመልካቾቻችን እንግዲህ አሁን የምንገኘው መገናኛ ስሪ ኤም ህንፃ ግራውንድ ፍሎር ላይ በሚገኘው አምነን ኤሌክትሮኒክስ ውስጥ ነው። የተለያዩ አይነት ኦቨን ና ስቶቮችን የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ሰላም፣ እንዴት ነህ? ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እስክንታወቅ ቤታችን አስታውቅልን። እሺ፣ ሰለሞን ይባላል። የአምነን ኤሌክትሮኒክስ ሴል ላይ አምነን ኤሌክትሮኒክስ የተለያዩ የቤት እቃዎችን እንሸጣለን እኛም እንግዲህ ዛሬ እዚህ የመጣን የተለያዩ አይነት ኦቭን እና ሶቦችን አይነታቸውን፣ ዋጋቸው ለተመልካቾች ለማስቃኘት ነው። እና በዋነኝነት ግን እናንተ ጋር ምን አይነት ኤሌክትሮኒክስ እቃዎች ይገኛሉ የሚለው ነገር ጠቅለል አድርገን ነገር። እሺ፣ ጀነራሊ የኦቭን ስታንዶች፣ ልብስ ማጠቢያዎች፣ ቴሌቪዥኖች፣ ዲስፔንሰሮች፣ የተለያዩ የኪችን እቃዎች ሁሎችንም እንይዛለን ማለት ነው። ቴሌቪዥኖችን በሙሉ ማለት ነው? እነሱ በሙሉ አሉ፣ ከበቂ ዋስትና ጋር ዋጋውን ዲስካውንት ሆኖ እናቀርባለን። ዋስትናቸው ግን ለምሳሌ ከስንት ከስንት ሁሉም እንደየእቃዎቹ ቢላይም፣ ዋስትናቸው እስከ ምን ያክል ጊዜ ዋስትና ይሰጣሉ? አለ ለቴሌቪዥኖች ከአንድ አመት እስከ ሶስት አመት ይሰጣል። እንደየብራንድ የተለያየ ነው። ፍሪጆች ደግሞ ከአምስት አመት እስከ አስር አመት ወይንስ አንዶ እስከ ሁለት እስከ ሶስት አመት ይሰጣቸዋል። እንደየእቃው ሁሉም የተለያየ ነው። እንግዲህ የተወሰኑትን ዚህ ቀማለ ከጀርባ ና ከዚ ካለውን ጀምር እና የተወሰኑትን አይነታቸውን፣ ዋጋቸውን፣ አጠቃቀማቸውን ከሌላው በምን ለየት ያደርጋቸዋል ቢለውን ነገር ያነሳል ዋጋም ትነግረኛለች። እሺ እነዚህ የምታያቸውም ትልልቅ ኦቭን ስታንዶች ናቸው። ኪችን ካቢኔት ላይ የሚገጠሙ ነው። በተለያየ ሳይዝ አማራጭ አለ። አምሳ በአምሳ አለ፣ ስልሳ በስልሳ ስልሳ በዘጠና አለ። አሁን እዚህ ፊት ለፊት ላይ የምታዩው ስልሳ በስልሳ የሆነው ሳይዝ ነው። ከሌሎቹ ለየት በምን ያደርገዋል? በኤሌክትሪክን በሲሊንደር ይሰራል ማለት ነው። ስቴንለስ ስቲል በመሆኑ ደግሞ ከዝገት እንዲሁም ደግሞ ዊር ኮሮዥንም ሬዚስትን በማድረግ የተሻለ እድሜ እንዲኖራቸው ያደርጋል ማለት ነው። አሁን ይሄኛው እዚህ ጋር የምታየው ብራንዱ ሎፍራቴሊ ነው የሚለው ይህ ሎፍራቴሊ ሆት፣ እዚህ ጋር ቀዶ ትታያቻለች፣ ታየሻት አሁን ሆት ፕሌቱ በፍጥነት ቶሎ ምግብን ያደርስልናል ማለት ነው። ናቸው በፓወር በፖወር ደረጃ እነዚህ ከ2500 ዋት በላይ ሲሆኑ ቀይዶት ይደረጉባቸዋል። ሲሊንደሩ ደግሞ ያ ልጆች ቤት ላይ አደጋ እንዳያደርስ ምናምን ሴንሰር እና አክቹዌተር ተገጥሞላቸው ነው የሚመጣው ማለት ነው። ከዛ በተጨማሪ ውስጥ ላይ ደግሞ ስንገባ የራሳቸው ፓትራዎች አሉት እስከ ሶስት ሁለት ፓትራዎች አሏቸው። ግሪል ማድረግ ያለው የራሱ ብሬከሮች አሏቸው። አሪፍ ኳሊቲ የተሰሩት ማለት ነው ነውቃማስቀመጫ ከታች ላይ እንደምታየም የራሱ ስቶሬጅ አለው። ይህ ስቶሬጅ ዳቦም የሚያኮፍሳል በማለት ሊጥ የማስቀምጥበት ወደ ላይ ያነሳልናል። ሁለተኛ ደግሞ ማንፈልጋቸው ማንጠቀማቸውን ፓስትሪዎችን ወደ ውስጥ ስ ማስገባት እንችላለን ማለት ነው። ይሄ እንግዲህ በሳይዝም ተለቀል ነው በሲሊንደርም ኤሌክትሪክም የሚሰራ ነው እና ምን ያክል ነው ዋጋ በዋጋ ደረጃ ይሄኛው 65500 ብር ማለት ነው ይሄ በዚህኛው ሞዴል ነው ሚቀንስ ሞዴል ደግሞ አለ 58500 ማለት ነው በሳይዝ ግን አነስ የሚለ ሞዴል ማለት ፋንክሽን እየቀነሰ ሲመጣ አብሮ በዛ ላይ ይቀንሳል ወደ አራት አይነት ሞዴል ነው ያላቸው ይሄኛውስ እዚህ ጋር የምታዩ ደግሞ አራት ኤሌክትሪክ ኪዝ ሲሊንደሩን የሚፈሩ ሰዎች ካሉ ይሄንን አራት ኤሌክትሪክ አድርገው መጠቀም ይችላሉ ማለት ነው። ይህ አራት ኤሌክትሪክ እንደምታየ ሁለት ፕሌቶች ተጨምረውለት ነው የመጡለት። ስቴንለስ ስቲል ነው ያ ማለት አይዝግም፣ በሽቦን ደግሞ ስታጥቅት አይፈረፈርም ማለት ነው። እንደዚህኛው የራሱ ስቶሬጅ አለው፣ ታይመር አለው። ታይመር መኖሩ ደግሞ በምትሰሪበት ሰዓት ኖቲፋይ ያደርግልሻል። አሁን ሁለቱ አነስ ያሉ ናቸው። ሁለቱ ደግሞ በሳይዝ ካፈሉ ናቸው እና መያክል መያክልዋት ናቸው። በፓወር ቅድም እንደነገርኩሽ ነው ያው ቀይዶት ሲሆን እዚ ጋ 2500 ዋት ነው። ይኛ ደግሞ 3500 ዋት ነው። እነዚህ 1500 እና 1000 ዋት ናቸው። ቀይ ያለባቸው የበለጠ ፍጥነት አላቸው። ፈጣን ናቸው። ሪላቲቭ ፈጠን ያሉት ስለሆኑ ለምልክት ይጠቀምበታል። ውስጡ ያለው ስንት ፓትር አለው፣ ስንት ግሪል አለው? ኦኬ ፓትራዎችን ካየን እዚህ ጋ ሁለት ፓትራ አለው። የራሱ ግሪል ማድረጊያ አለው። የአሮስቱ ማስከርከሪያ የራሱ ማዞሪያ አለው። እንደፈለገ ሮቴት ያደርጋል። ሁለተኛ ደግሞ ሳይከፈት ውጭ ላይ ሆነን እንድናየው መብሰሉና ለሚሰሉ ለማወቅ በልብ አለው በልብ አለው ፋን አለው። የፋኑ ጥቅም ደግሞ ዲስትሪቢዩት ሙቀትን ዲስትሪቢዩት በማድረግ ያግዘናል ማለት ነው። ምን ያክል ነው ዋጋ?

ሌሎች ደግሞ እዚህ ጋም ስላሉ እነሱን ደግሞ እንመልከት። ይሄኛውስ ከሌላው በምን ለየት ይላል? እንግዲህ አነስ ያለች ምናምን አገልግሎቷስ እንዴት ነው? ይሄኛው ሚዲያ ማይክሮዌቭ ኦቭን ነው። ግሪል ያደርጋል። ስጋ ምናምን ነገር ግሪል እናደርግበታለን። ይሄ ከሌሎቹ ቅድም ካየሻቸው የማብሰል ሳይሆን ስራው የማሞቅ ስራ ነው የሚሰራው። ውስጥ ላይ እንደምታየው እነዚህ ሮቴት የሚያደርጉ ሳህኖች አሉ። እየተሽከረከረ አንድ ቦታ ኢንፍራሬድ ጨረር ላክለታ ሙቀት ይፈጥራል ማለት ነው። በዛው ነው የሚሰራ እና ይሄ ለማሞቅ መሳካ ለማሞቅ ማለት ነው። ምንም አይነት ምግብ ማሞቅ፣ ማሞቅ ማንኛውም ምግብ ያ ጀስት ሄት ቀጥታ በኢንፍራሬድ ጨረር ነው የሚያሞቀው ማለት ነው። አሁን እዚ ጋ ያየናቸው ከዘርባችን ነው። ምንም ስንጠቅም እንግዲህ የእቃውን ረጅም ጊዜ ለማቆየት ጥንቃቄ ያስፈልጋል ብዬ አስባለሁ እና ምን አይነት ጥንቃቄዎች ማድረግ አለባቸው? ብዙ ጊዜ ሰው መጠንቀቅ ያለበት ነገር ምንድን ነው? በተለይ ኮረዥን የውሃ ዝገት፣ በውሃ የሚመጣ ኮረዥን ብዙ ጊዜ ያጠቃቸዋል እና ያ ነገር እንዳይፈጠር ከሰሩ በኋላ ኦቨን ስታንዶችንም፣ ይህን ማይክሮዌቭ ቢሆን ከፍቶ ማናፈስ አለባቸው። ካልተናፈሰ ውስጥ ላይ በብል ያደረጉ ውሃዎች እየተነኑ ብረቱ ላይ ይሆናል፣ ያኔ ኮረዥን ይፈጠራል። እና እድሜው እንዲረዝም ይህንን ቢያደርጉ ይቻላል። በተለይ ማይክሮዌቭች ይችላል መከፈት አለባቸው እሺ ይሄኛው በሎፍራቴል ኦቭን ስታንድ ይባላል ከላይ እንደምታየው ሚኒ ኦቭን ነው ማለት አሁን በትልልቆቹ ትልቆቹ ቁመሽ ነው የምትሰሪበት ይህ ደግሞ ጠረጴዛ ላይ አድርገሽ በትንሽ አነስ ብሎ የተሰራ ሳይዝ ነው ልክ ይሄኛውም እንደሌሎቹ ፒዛ ይሰራል በራሱ ዳቦ ይጋግራል ግሪል ያደርጋል ፋንም ስራ ያለው ሙቀቱን ዲስትሪክት በማድረግ በጣም ምርጥ ዕቃ ነው። ብራንዱ ማለት ነው። አንድ ፓትራን ያለው ውስጡ ላይ ሁለት ፓትራን ያለው ግሪል ማደረጊያ ደግሞ አለው ማለት የአሮስቶ መስራት ይሰራል። ስጋም ደግሞ ዝርዝረን ስ ባርቤኪ መስራት እንችላለን። ፒዛ ይስራል። እንደ ኤርፍራየር የሆነ የሚያገለግል ነው። በጣም ምርጥ ዕቃ ነው። በጣም አሪፍ ዕቃ ነው። ቆንጆ ዕቃ ነው። የዚህኛው ደግሞ ማይክሮዌቭ ደግሞ በሚዲያ ነው ዋጋው የዚኛው 23500 ብር ነው ማለት ነው። ሳይዝ አላቸው በተለያየ ሳይዝ ነው ያለ። ዋጋዎችን በየሳይዙ ቴሌግራም ቻናላችን ላይ ብዙ ጊዜ ፖስት እናደርጋለን። ቴሌግራም ቻናል ውስጥ ገብተው ማለት እዛ ላይ አምነን ኤሌክትሮኒክስ ሰርች ቢያደርጉት በማንኛውም ሚዲያ ላይ ያለ ዋጋውም ሳይዙ ማለት ነው። አሁን እነዚህ ያየናቸው ሆናችም ደግሞ እነዚህም ምን ያክል ነው ዋስትናቸው? ዋስትና የሁለት ዓመት ዋስትና አላቸው። አሁን ለምሳሌ ለማይክሮዌቡ የአንድ ዓመት ዋስትና አለ። ማይክሮዌቡ ኦቭኖቹ ደግሞ ሁለት ዓመት አላቸው። ትልልቆቹ እስከ ሶስት ዓመት ድረስ እንሰጣለን ማለት ነው። በተለያየ ሳይዝ አለ፣ በተለያየ ብራንድ አለ። እዚያም ከዋሪ ደግሞ ይታየኛል እና እሱስ ምን አይነት ነው? አይነቱ ብራንዱ ይዛቸውን ነገሮችን ንገረ። እሺ፣ ይህኛው እንደታየ ኩምቴል ነው። ቅድም ያሳየው ሽዛጋ የነበረው ሎፍራቴል ኦቨን ከላይ ፕሌት የለውም። ይሄኛው ፕሌቶች አሉት። ያ ማለት እንደ ስቶቭ ያገለግለናል ማለት ነው። ክብ ፓትር አለው ሰርክል የሆኑ ዳቦዎችን ለመጋገር ፕዎችን በፈለግነው ቅርጽ ማውጣት ይችላል። ድሪል ማድረጊያ የራሱ ማለት መዘልዘያ እንትን ብረቶች አሉት። አራት ማዘም ታትራም አለው። በጣም አሪፍ ቃ ይህም ማለት ነው። ስለዚህ ለዚህ ብቻ ሳይሆን ከላይም ፕሬት ስላላቸው ከላይም መሰል ይችላሉ ማለት ነው። ሲጠቀሙ ግን ሁለቱንም አንድ ላይ ለኩስ መጠቀም ይችላሉ ወይስ ለየብቻ ይቻላል? ሁለቱንም አንድ ላይ አድርጎ መጠቀም ይቻላል። አንድ ላይ ብቻውንም መጠቀም ይቻላል ማለት ነው። እሱ እንደ ሰው ምርጫ እንደዚህ ነው። አሁን ይሄኛውን እና ደግሞ ያችኛውንም ኦቭን ሊሆን ይችላል። አጠቃቀማቸውን መበናየት መንገድ መጠቀም አለባቸው። ረጅም ጊዜ እንዲቆም እንደ ነገርኩሽ ያው ከሰሩ በኋላ ማናፈስ ሁለተኛ አንደኛ እሱ ነው። ሌላ ደግሞ ያው ፍሳሽ ማን በሚኖርበት ሰዓት ማጽራት እሱ ሚከተል የተሻለ ነው። ቀጥታ ዳይሬክት ነው መሰካት ያለባቸው። ዲቫይደሩ ምናምን አይፈልጉም፣ ሬዚስተር ስለሆነ ከፍተኛ ሆነ ፓወር ይፈልጋሉ። ለየት ያለ ጥንቃቄ የምታደርጊ ነገር የለም። የዚህ ዋጋ 15500 ነው። በ50 ሊትሮ 13 ሊትር ደግሞ አለ። እንደየሊቱ የተለያዩ ሌላ ደግሞ እዚጋ ተች ስቶቭ አለ። እሱም ደግሞ እንመልከት ይህ ተች ስቶቭ ምን አይነት ነገሮች የያዘ ነው የሚለውን ነገር። ይሄ ተች ስቶቭ ነው እንደምታየው። ከኖርማል ከኮይሎቹ የተለየ የሚያደርገው ውሃ ምናምን አያሰርግም። ሰፊ የሆነ ሆት ፕሌቶች አሉት። ትልልቅ ድስቶችን ማስቀመጥ ይችላል። መወልወልም ስለሚችል ከውበትም አንፃር ከፓወርም ደግሞ ከፍተኛ ፓወር አለው እስከ ሰባት ሺ አድረስ ያስፈልጋል። ሁለቱንም አንድ ላይ ስናበራው ማለት ነው። ለማጽራት የሚቻል ታይመር አለው። ኢቭን ብንረሳ ራሱ ስታይም ቀጥረን ራሱ በራሱ መዝጋት ይችላል። መቀነሱ በጣም ምርጥ እቃ ነው፣ ቤት ውስጥ ነው። ዋጋው በዚህኛው ሞዴል ዋጋው ዘጠኝ ሺ አምስት መቶ ብር ነው ጥቁር ቁሮች ደግሞ አሉ። ኪችን ካቢኔት ላይ የሚገጠመው በእነሱ ደግሞ ከስከ በነ ሮሻን አስራ ስድስት ሺ ነው እንሸጣቸው ማለት ነው። እዚህ መተው ደግሞ ብለጥ የሚመለከቱ ደግሞ በርካታ ነገሮች ስለሚገኙ እኛም መተው እንዲገዙ መለክታችን ነው። በአጠቃላይ ግን እናንተ ጋር መተው እንዲገዙ አድራሻችን በቅድመት ድብጥራችን አስቀምጠልን። እሺ እኛ የምንገኘው መገናኛ ስሪ ኤም ሲቲ ሞል ነው። መገናኛ ስራ ስትሞርላችሁ ጉግል ማፕላይ ሰርች ብታደረጉ ታገኝታላችሁ። አምነን ኤሌክትሮኒክስ ብላችሁ ማለት ነው። በተለያዩ ሶሻል ሚዲያ አማራጮችም አለን። ዩቲዩብ በዚህ ላይ ራሱ አምነን ኤሌክትሮኒክስ ብላችሁ፣ ቴሌግራም ላይ አለ፣ ቲክቶክ ላይ አለን። ሁሌ ዴይሊ ላይቭ ላይ እንገባለን ቲክቶክ ላይ በዛ መንገድ ማግኘት ይችላሉ ማለት ነው። እኛም እንግዲህ መጥተው እንዲገዙ መልዕክትን እናስተላልፋለን። በጣም ናግን እናመሰግናለን። በዚህ በርካታ ተመልካች ባለው በዩቱብ ቻናላችን ላይ መሰን አገልግሎት ማስታወቅ ከፈለገው፣ እንዲሁም ደግሞ በመሰራቸው ቪዲዮዎች ላይ ሊስታቸው ማስታወቅ ከፈለጋቸው የተለያዩ ሁኔታ አማራጮችን ይዘን ቀርበናል። ከእናንተ የሚጠበቀው ከታች ባለው ቁጥር መደወል ብቻ ነው። እኛ ሁሌ ለማስተናገድ ዝግጅ ነን። ተመልካቾቻችን እንግዲህ አሁን የምንገኘው ሲቪል ሰርቪስ አካባቢ በሚገኘው ጎዶልያስ ኤሌክትሮኒክስ ውስጥ ነው። የተለያዩ አይነት ኦቭንና ሰቦችን የምንመለከት ይሆናል። እስከ ፕሮግራማችን በጣም ያብራችሁ ቆዩ። ሰላም እንዴት ነ፣ ሰላም እንዴት ነሽ? እግዚአብሔር ይመስገን። እስቲ እንታወቅ፣ ቤታችንም አስታውቅልን። ስሜ ዳንኤል ይባላል በጎዶልያስ ኤሌክትሮኒክስ ውስጥ ሴልስ ማን ነኝ። ጎዶልያስ ኤሌክትሮኒክስ ደግሞ እንደሚታወቀው ሶስት ብራንቾች አሉት። በሁለተኛው ብራንች ራንች የምትገኘው የመጀመሪያው ብራንቹ ፊጋ ወደ ጎሮ በሚወስደው መንገድ አለ። ሁለተኛ ብራንቹ ደግሞ አሁን ያለንበት ሲቪል ሰርቪስ ፊት ለፊት አለ። እንዲሁም ደግሞ በሶስተኛ ብራንቹ ቡራዩ ከተማ ላይ ነው የምንገኛለን። እኛም እንግዲህ ዛሬ እዚህ መጣን የተለያዩ ኦቭን እና ስቶቮችን፣ አይነታቸውን፣ ዋጋቸውን ለተመልካቾቻችን ለማድረስ ነው እና በዋነኝነት ግን እዚህ ቤት ውስጥ ብዙ አይነት ኤሌክትሮኒክስ እቃዎች ስለሚገኙ ምን ምን ነገሮች አሉ የሚለውን ነገር ጠቅላላ አድርገ ንገረን። እኛ ጋ እንግዲህ ለቤት ውስጥ የሚሆኑ በኤሌክትሮኒክሶች በጣም ብዙዎች አሉ። እንደምታዩ ቴሌቪዥን አለ፣ ፍሪጅ አለ ኦቨን አለ። ኦቨን ሲባል ያው ስታንዲንግ ኦቨን፣ ሚኒ ኦቨን፣ ስቶቭ እንዲሁም ደግሞ ሴራሚክ ላይ የሚቀበሩ የተለያዩ ስቶች አሉ። እነዛ አሉ። ተች ስቶች አሉ። ኖርማል ስቶች አሉ። ወሺንግ ማሽን አለ። ከዛም ደግሞ በተጨማሪ የተለያዩ የጁስ እቃዎች አሉ። ከዛም ደግሞ በተጨማሪ ምንድን ነው ቴሌቪዥን ላይ ማስቀመጫዎች ያስፈልግ የለ፣ ቲቪ ስታንዶች አሉ። ጠረጴዛዎች አሉ። እንዲሁም የተለያዩ ኤሌክትሮኒክስ እቃዎች ብቻ ኤሌክትሪክ ነክ ነገሮች በሙሉ አሉን ማለት ነው። በርካታ እቃዎች ይገኛሉ። እኛ ግን ዛሬ ፎከስ የምናደርግበት እንደነገርኩ ስቶቭ እና ኦቨኖች ላይ ነው። ስለዚህ አብዛኞቹን እቃዎች እናተቀየት ነው የምታመጧቸው። አብዛኞቹን እቃዎች የምናመጣቸው ኢምፖርት የሚደረጉ እቃዎች አሉ። ከዚም ደግሞ በተጨማሪ ያው እቃዎቹ ለምሳሌ አሁን ኦቨን ላይ የምናወራ ከሆነ ወይም ደግሞ ፍሪጆች ላይ ዋሽንግ ማሽኖች ላይ ቲቪዎች ላይ የሚወራ ከሆነ ምንድነው እቃዎቹ ይመጡና የተለያዩ እቃዎች ይመጡና እዚሁ ሀገር ውስጥ አሴምብል ይደረጋሉ። እንደዛም አለ ቀጥታ ደግሞ ዳይሬክትን ኢምፖርት የሚደረጉ አሉ ማለት ስለዚህ በሁለት አይነት መንገድ ነው። አንደኛው ከውጭ እቃው ይመጣና እዚሁ ኢምፖርት ይደረጋል ይገጣጠማል ማለት ነው። ወይም ደግሞ ሙሉ ለሙሉ ከውጭ ይመጣል። ለምሳሌ ጠረጴዛዎች ምናምን ነገር ከሆነ ሙሉ የሚመጣው ምንድን ነው፣ ከውጭ ነው። ግን ደግሞ አሴምብል የሚደረገው የጠረጴዛን እንደዚህ እንዲሆን የሚያደርገው ምንድን ነው፣ እዚሁ ሀገር ውስጥ አስብ ይደረጋል ይገጣጠማል ማለት ነው። እንደዛ በሁለት አይነት መንገድ ነው ማለት ነው። መልካም እንግዲህ ኦቭኖቹን ስቶቮቹንም አይነታቸውን የተመለከትን ዋጋቸውን ለተመልካቾቻችን ግልጽናክ በስካላን ጀምርና እንያቸው በመጀመሪያ የምናየው ዴልታ ስልሳ በስልሳ የሆነው ስታንዲንግ ኦቨን ይሆናል። ይህ እንግዲህ ስታንዲንግ ኦቨን እንደምታየው እዚሽ ጋር አራት ሰፋ ያሉ መጣጃዎች አሉት። እችኛ ሁለቱ 1800 ዋት ናቸው፣ እነዚህ ደግሞ ሁለቱ 1500 ዋት ናቸው። ከዚህ ከዋታቸውን በተጨማሪ አንደኛ ስፔስ ስላላቸው ትላልቅ ርስቶችን መጣል እንችላለን። ከዚህም በተጨማሪ ደግሞ ምንድነው መሰለሽ እንደዚህ ሶሊድ ስለሆነ የተለያዩ ነገሮች ቢፈስብን ቢገነፍልብን አንደኛ በቀላሉ ማጽዳት እንችላለን። ከዛም በተጨማሪ ደግሞ ምንድነው መሰለሽ አንድ ጊዜ ከጋሉ በኋላ እንደዚህ ሶሊድ የሆኑ እንትኖች ስቶቮች አንድ ጊዜ ከጋሉ በኋላ ቶሎ የመቀዝቀዝ ባህሪ አይኖራቸውም ማለት ነው። ከዚህም በተጨማሪ ደግሞ ምንድን ነው እዚሽ ጋር እንደምናየው ቀለል ያሉ ኮንትሮሎች አሉት። እዚሽ ጋር የምታቸው እንግዲህ የላይኛውንም የታችኛውንም ኮንትሮል ማድረጊያ ናት። ከዚህም በተጨማሪ ደግሞ ምንድን ነው የተለያየ ምግብ እዚህ ጋር በሚሰራበት ጊዜ ወደዛ እንዳይፈናጠርብን የራሱ መስታወት አለው። ይህም እንግዲህ አንደኛ ቴምብርድ ግላስ ስለሆነ በሃይ ቴምፕሬቸር ሊሰበርብን አይችልም። ከዚህም በተጨማሪ ደግሞ ምንድን ነው መስታወት ስለሆነ በቀላሉ ማጽዳት እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ውስጡን በምናይበት ጊዜ እዚች ጋር እንደምታዩ ሁለት ሰፋ ያሉ ፓትራዎች አሉት። እዚች ጋር እንደምታዩ ሰፋ ያሉ ሁለት ፓትራዎች አሉት። እነዚህ ፓትራዎች አንደኛ ነገር ኢናሜል ስለሆኑ በቀላሉ ምንድነው ፊት አብዞርብ ስለሚያደርጉ ቶሎ ብለው ምግባችንን ማብሰል ይችላሉ። ከዛም በተጨማሪ ደግሞ ምንድነው እንደምታያቸው ኢናሜል ስለሆኑ በቀላሉ ማጽዳት እንችላለን። ከዚህም በተጨማሪ ደግሞ ከኮባ ከጋዜጣ ሌላ በዘይትም ብቻ የተለያዩ ነገሮችን ማብሰል ይችላል ማለት ነው ሰፋ ያለ ፓትራ ስለሆነ ፓስታ፣ ፉርኖ፣ ላዛኛ የተለያዩ ነገሮችን ለመካከለኛ ለቤተሰብ እንዲሁም ደግሞ ለስራ ቦታ ያገለግለናል ማለት ነው። ከዚህ በተጨማሪ ደግሞ እዚሽ ጋር እንደምታት የራሱ የሆነ ግሪን ማድረጊያ ስላለው ቴምፕሬቸራችንን እና ሙቀታችንን አሬንጅ እናደርግ እና እየተሽከረከረ ከፈለግን አሳ ከፈለግን ደግሞ ዶሮ ማብሰል ይችላል ማለት ነው። እዚህም ደግሞ በተጨማሪ እዚሽ ጋር እንደምታት አንድ ሰፋ ያለች እንደዚህ አይነት ግሪን ማድረጊያ ያለችው እችኛ ለሁለት ነገር ትጠቅመናለች። አንደኛ ክቡን ፓትራ ከገዛ ከቡን ፓትራዚኛው ላይ አድርገን እንደምንፈልገው ዳቦ፣ የተለያዩ ነገሮች ማብሰል ይችላል። ከዚም ደግሞ በተጨማሪ ስጋዎችን እናደርግና በነዚህ በስጋ አማካኝነት ስጋዎቹን ያበስልልናል ማለት ነው። ሁለተኛው እና ደግሞ ሌላ አድቫንቴጅ የሆነው የዚህ ኦቨን ምንድን ነው፣ ውስጥ ላይ እንደምናየው የራሱ የሆነ ፋን አለው ፋን ሲኖሮ ደግሞ ጥቅሙ ምንድነው? ቴምፕሬቸር እኩል ስለሆነ ዲስትሪቢዩት የሚሆነው የላይኛው እኩል ይበስልልናል። የታችኛው በስሎ የላይኛው የማይበስልበት ወይም ደግሞ የላይኛው በስሎ የታችኛው የማይበስልበት ምንም አይነት ምክንያት አይኖረውም ማለት ነው። እዚች ጋር ደግሞ እንደምታየው የራሱ ማኑዋል ስላለው እንደምንፈልገው እዚች ጋር ቴምፕሬቸር እና ታይምን አጀስት አድርገን ራሱ አብስሎ ራሱ ይሰጠናል። ሲያልቅ ራሱ ይዘጋል ማለት ነው። ከዚህ በተጨማሪ ደግሞ ይሄ ምን አለው መሰለሽ እዚህ ጋር ታችኛው ላይ እንደምናየው የራሱ የሆነ አነስ የምትል ካቢኔት አለቸው። ቅድም እንዳየ ነው፣ ሁለት ፓትራ እንዲሁም ደግሞ እዚሽ ጋር ግሪል ማድረግ የተለያዩ ነገሮች አሉ። ያው የምትጠቀሚው ከሁሉም አንዱ ነው። ለምሳሌ አሁን ይሄኛውን ፓትራ ብቻ የምትጠቀመ ነው። ምንድነው፣ ፓስታ ፎርኖ፣ ላዛኛ ብሰራበት፣ ሌሎች አስፈልጉኝ፣ ሌሎችን ለማስቀመጥ ያገለግለናል ማለት ነው። ከዚህም በተጨማሪ ደግሞ ምንድነው፣ ከዚህኛው በላይ ቁመቱን ከፍ ማድረግ የምንፈልግ ከሆነ እዚሽ ጋር የምናያትን እግሯን ገጥመን ከዚህኛው በላይ ከፍ ማድረግ ይችላለን። ከዚህም በተጨማሪ ደግሞ እንደምታየው ፕላስቲክ ስለሆነ አንደኛ ከቦታ ቦታ በቀላሉ መንቀሳቀስ ይችላል። ከዚህም በተጨማሪ ደግሞ ምንድው ለማጽዳትም ቀላል ፕላስቲክ ስለሆነ፣ ከዛም ደግሞ ስለማይዝግም ረጅም ጊዜ እንደዚህ እንደሆነ መገልገል እንችላለን ማለት ነው። ከዚህም በተጨማሪ እዚህ ጋር ቅድሚያ ላይ የነጠላው የራሱ የሆነ ብሬከር አለው። ከውጭ ኢምፖርት ሲደረግ ምንድ ነው የራሱ የሆነ ብሬከር አለው። እቺ ብሬከር ከዛው ጋር ኢንስታል ሲደረግ አንድ ላይ ይገጠምና ሃይ ፓወር ካለ ራሱ ይመልስልናል፣ እንደዛው ደግሞ ኖርማል ከሆነ ደግሞ በዛ ያስቀጥልናል ማለት ነው። ይህም እንግዲህ ከሌሎቹ ኦቨኖች ተመራጭ ያደርገዋል ማለት ነው። እንዲሁም ደግሞ ከዚህ በተጨማሪ እዚሽ ጋር እንደምታየው ሁለት ግላስ ነው ያለው። እዚሽ ጋር እንደምታያቸው አንደኛ ሁለት ግላስ መሆኑ ምንድነው ጥቅሞ መሰለች በሃይ ቴምፕሬቸር በፍጹም ሊሰበርብን ሊበላሽብን አይችልም። ከዚህም በተጨማሪ ደግሞ ምንድን ነው መሰለች ማጽዳት ብትፈልጊ ከሆነ እዚህ ከሁለቱ በተኖች ይታያሉ አይደለ? እነዛን በተኖች ጫን ስንላቸው ይወጣል። እችኛ ው በምታያት መሰረት ትወጣለች። ከዛችን መስጠት ሳባ አድርገን አውጥታል በቀላሉ ማጽዳት እንችላለን ማለት ነው። እንደዚህ እንደምታየው በቀላሉም ይገጠማል ማለት ነው። በቀላሉ ማውጣት ትችላለች ማለት ነው። ያው ሁለት ግላስም ስላለው የተሻለ ነው። ምን ያክል ነው? ይሄ ዴልታ ዋጋው 45500 ብር ብቻ ነው። ያው ጎዶልያስ ኤሌክትሮኒክስ እንግዲህ እንደሚታወቀው ከነጻ ዴሊቨሪ ግን ያሉበት ቦታ ድረስ ያደርስልህ ብቻ ነው። ዋስትና ደግሞ ሁለት ዓመት አለ። ሁለት ዓመት አንዴ ካምፓኒ ዋስትና ነው ማለት ነው። ከአራት ኤሌክትሪኩም ደግሞ በተጨማሪ ይሄኛው ዴልታ በሲልቨር ከለር እንዲሁም ደግሞ በተለያዩ አይነት ከለሮች አሉት ከዚህም ደግሞ በተጨማሪ ምን አለው መሰለሽ ሁለት ኤሌክትሪክ እና ሁለት ሲሊንደር አለው ሁለት ኤሌክትሪክ እና ሁለት ሲሊንደር ሲኖረው ምንድነው ተመራጭ የሚያደርገው አንደኛ መብራት በጠፋ ጊዜ እንደ ልባችን መጠቀም እንችላለን ከዚህም ደግሞ በተጨማሪ ምንድነው ብዙ ጊዜ ያው ሲሊንደር ሰው የሚፈራበት ዋና ምክንያት ምንድነው እየጋየው እየፈነዳ ስለሚያስቸግረው ነው ይሄኛው ግን ዴልታ ምንድነው የራሱ የሆነ ሴንሰር ሲስተም አለው ስለዚህ ሴንስ አድርጎ እዛ ጋር እንኳን እኛ ረስተነው ወይም ደግሞ ከፍተነው ከሆነ እዚሽ ጋር ሴንስ ያደርግና ራሱ አውቶማቲካሊ ይዘጋልናል ማለት ነው። ከዚህም በተጨማሪ ደግሞ ምንድነው መሰለሽ ስፓርክ ፕለግ ስላለው ኢነርጂ ሴቭ ያደርግና ራሱ መለኮስ ይችላል ማለት ነው። ያም እንግዲህ ከሌሎቹ ተመራጭ አድርገዋል። እንዲሁም ደግሞ በዋጋም ደረጃ ከዚች ኛዋ በ500 ብር ይቀንሳል፣ 45000 ብር ነው። ያው ከነፃ ዴሊቨሪ ጋር ያለበት ቦታ ድረስ እናደርስላቸዋለን ማለት ነው። ያው ግን እንደነገርኩሽ ማድረግ የሚገባቸው ጥንቃቄ ምንድን ነው መሰለሽ፣ የመጀመሪያው ነገር እዚህኛው ላይ የተለያዩ ነገሮች ከፈሰሱ፣ በመጀመሪያ ባይፈሱ የተሻለ ነው። ነገር ግን ከፈሰሱ ወዲያውኑ ማጽዳት ይኖርባቸዋል ማለት ነው። ያን ካደረጉ ረጅም ጊዜ ሳይበላሽባቸውን መጠቀም ይችላሉ ማለት ነው። ሌሎች ሌሎች አማራጮችን ስናይ ደግሞ እዚች ጋር የምናየው ሚዲያ አራቱም ኤሌክትሪክ የሆነ ነው። ይሄኛው ደግሞ ሳይዙ ቅድም ካየነው የተወሰነ አነስ ይላል። ወደዚህ ሀምሳ ነው። ወደዚህ ወደ ውስጥ ደግሞ ስልሳ ነው። ይሄ ደግሞ ለኮንዶሚኒየሞች ለተለያዩ ቤቶች ተመራጭ ያደርጓል። ሳይዙ አነስስ የሚል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው ስቴንለስ ስቲል ስለሆነ በሽቦ በተለያዩ ነገሮችን ማጽዳት እንችላለን። እንዲሁም ደግሞ የምንም አይነት የመዛግና ከለር የመቀየር ባህሪ አይኖረውም ማለት ነው። ረጅም ጊዜ እንደዚሁ ከነከለሩ መጠቀም እንችላለን። ይሄ እንደምናው እንግዲህ አራቱም ኤሌክትሪክ ነው። ያው ግን ሀምሳ በሀምሳ ስለሆነ ቅድም ካየው ስፔሱ የተወሰነ የስቶቮችን ይጠጋጋሉ እነዚህ ሁለቱ ዋት ናቸው። እዚሽ ጋር ደግሞ የምናያቸው ደግሞ አንዳንድ ሺህ ዋት ናቸው ማለት ነው። ከዚህም በተጨማሪ ደግሞ እዚሽ ጋር እንደምናያቸው የራሱ የሆኑ ኮንትሮሎች አሉት። ውስጠኛውን በምናይበት ጊዜ እዚሽ ጋር እንደምናየው ሳይዟ ያው አነስ ስለምትል የራሱ የሆነ እንደዚህ አንድ ፓትር አለው። ከዚህም በተጨማሪ ደግሞ ግሪል ማድረግ የምንፈልግ ከሆነች ደግሞ እዚሽ ጋር የራሱ ግሪል ማድረጊያ ይኖረዋል ማለት ነው። ከዚህም ደግሞ በተጨማሪ ይህም እንደ ቅድሙ ሁሉ ሁለት ግላስ ስላለው ቴምፕሬቸር እንትን ላይ ይሰበርብን ይችላል ማለት ነው። ማጽዳት ከፈለገን በቀላሉ መጽዳት ይችላል። ያው ይህ እንግዲህ ሚዲያ ነው። የዚህኛው ዋጋ ደግሞ ስልሳ አምስት ሺ ነው። ያው እንግዲህ ከነጻ ዴሊቨሪ ጋር ያሉበት ቦታ ድረስ እናደርስባቸዋለን። እንዲሁም ደግሞ አንድ አመት የካምፓኒ ዋስትና ልፍ ደግሞ ለመልቀቅ። በመቀጠል ደግሞ የምናየው ኢቮሊ ተችስቶቭ ነው። ይህ እንግዲህ ተችስቶቭ በጣም ዘመናዊ የሆነ ተች ስቶፍ ነው እንደምታየው። በአሁን ጊዜ ደግሞ ምንድነው ኪችን ካቢኔት ላይ የሚገጠም ከሴራሚ ቦታቸው የሚገጠም እንትን ነው ተች ስቶፍ ነው ማለት ነው። ይሄ ስቶፍ እንደምናየው ሙሉ ለሙሉ ቴምበርድ ግላስ ነው። ከዚህም ደግሞ በተጨማሪ ተች ነው ቴምበርድ ግላስ ስለሆነ አንደኛ በቀላሉ ማጽዳት እንችላለን። ከዚህም ደግሞ በተጨማሪ ምንድነው ለኪችናችን ሌላ ውበት የሚሰጠን ሙሉ ሲገጠም በጣም ነው የሚያምረው እና ለኪችናችን የተለየ ውበት ነው የሚሰጥልን ማለት ነው። እንደምታየውም በጣም ለመቆጣጠርን በጣም ቀላል ነው። እዚሽ ጋር እንደምናየው ፓወርን ኦን ማድረግ እንችላለን። ከዚህ በተጨማሪ ደግሞ እዚሽ ጋር በምታቸው መሰረት የነዚህን ስቶቮች ኮንትሮል ማድረግ እንችላለን ማለት ነው። ሁሉም ዋታቸው ተመሳሳይ ነው። አራቱም ዋታቸው ተመሳሳይ ነው። ወደዚህ ያለው ዳይሜንሽን ስልሳ ነው። ወደ ውስጥ ደግሞ ሀምሳ ነው። ስለዚህ ሀምሳ በስልሳ ቦታ ከተሞለት ችን የመሰለች ኢቮሊ ኪችን ካቢኔቶችን ላይ መቅጠብ እንችላለን ማለት ነው። ይሄ ኢቮሊ እንግዲህ 50 በ60 አንድ ዓመት የካምፓኒ ዋራንቲ አለው ዋጋው 35 ሺህ ብር ነው። እችንም ያው ከነጻ ዴሊቨሪ ጋር እናደርሳለን ቤታቸው ድረስ ማለት ነው። ይሄኛውን ሲጠቀሙ ማ ጥንቃቄ ማድረግ አለባቸው። የመጀመሪያ ጥንቃቄ ማድረግ የሚገባቸው ነገር ፕሮግራሙን አጭስት ካደረጉት በኋላ ሌላ ሰው መጥቶ እንዳይነካካው ብዙ ጊዜ ሎክ ቢያደረጉት ተመራጭ ነው። ከዚህም በተጨማሪ ደግሞ ምንድን ነው ቀን ሙሉ ሲሰራ ለምሳሌ ሰክተሽው ቀን ሙሉ ሲሰራ ኳላ እንደነገር ነገርኩሽ ቴምፐርድ ግላስ ነው። በሀይ ቴምፕሬቸር ላይሰበርብን ላይበላሽብን ይችላል። ነገር ግን ቢረሱት ሊሰበር ሊበላሽብን ስለሚችል እንደው እንኳን ታይመሯን ለትንሽ ነገር ቢሆን ታይመሯን አጅስት ቢያደረጎት የተሻለ ነው። ለምንድን ነው ልክ እነሱ እንኳን ቢረሱት ራሱ ታይመር ስላለው አውቶማቲካሊ ኦፍ ስለሚያደርግላቸው ማለት ነው። ከዛም ደግሞ በተጨማሪ ወዲያው ደግሞ የተለያዩ ነገሮች እንደተፈሰሰበት ወዲያውኑ ማጽዳት። ከዚህም በተጨማሪ ደግሞ የራሱ ጀርባው ላይ ቅድም ያላሳየው ሻይትሻ ፋና አይደል። ስለዚህ ፋኑ ምንድን ነው፣ ሙቀት የተለያዩ ሙቀቶች እዚህ ጋር እንዳይፈጠሩ ስለሚያደርግ፣ ይሄን ከገጠም ነው በኋላ ስፔስ ያስፈልጋል ማለት ነው። መሉ እንደፈለገ ኤር የሚወጣበት ስፔስ ምንታውለ ተመራጭ አድርጓል። እዛው ታምቆ እንዳያበላሽብን ኤሌክትሪክ ፓርት ነው እንዳያበላሽብን ልክ ከተገጠመ በኋላ እታች ያለው ፓርት ክፍት ቢሆን ተመራጭ ነው ማለት ነው። ያን ጥንቃቄ ቢያደርጉ የተሻለ ነው። ከዚህ በመቀጠል ደግሞ የምናያቸው ቅድም ካየናቸው ትንሽ ለየት ያለችው ሚኒ ኦቨን ይሆናል። እቺ ሚኒ ኦቨን አርባ ስምንት ሊትር ናት፣ ካፓሲቲዋ ማለት ነው የሚያዝ ትችላለች። ከዚህ በተጨማሪ ደግሞ የራሷ የሆነ ሁለት ስቶቮች ስላላት በነዛ ፖለቲክስ ጥቦች ከውስጡ በተጨማሪ መጠቀም እንችላለን ማለት ነው። እንዲሁም ደግሞ ከዛም በተጨማሪ ምንድነው እዚሽ ጋር የምናቸው ለሙሉ ስቴለስ ስቲል ስለሆኑ አንደኛ በቀላሉ መጽዳት ይችላሉ፣ ሁለተኛ ደግሞ በሽቦ መታጠብ ይችላሉ ማለት ነው። ያው እንግዲህ አርባ ስምንት ሊትር ናት፣ ሳይዟም ሰፋ ያለ ነው። ውስጧን በምናይበት ጊዜ እዚሽ ጋር እንደመናው የራሷ የሆነ ፓትራ አላት። እንግዲህ ትንሽ የሚባል አይደለም፣ አርባ ስምንት ሊትር ስለሆነ ሰፋ ያለ ፓትራን ያለው ከዚህም በተጨማሪ ደግሞ ምንድን ነው መሰለሽ የተለያዩ ስጋዎችን መጥበስ ስንፈልግ ዚሽ ጋ አድርገን መጥበስ እንችላለን። ከዚህም በተጨማሪ ያው ሳይዟ አነስ ቢልም ቅድም እንዳየነው ሁሉ ሳ የሆነ ዚሽ ጋር እንደምታየው ግሪል ማድረጊያ አላት። በዚችኛ ግሪል ማድረጊያ እየተሽከረከረ የተለያዩ አሳዎችን፣ ዶሮዎችን ማብሰል ይችላል ማለት ነው። ከዚህም በተጨማሪ ደግሞ እዚሽ ጋር እንደምታያት ችኛ ማስገቢያ አላት ማለት ነው። ያው እንግዲህ የራሱን በልብ ስላለው ውጭ የምንሰራውን ነገር አሳሚውን የተለያዩ ነገሮች ጠረድ አድርጎ ማሳየት ይችላል። የራሷ ማብራት ስላላት ማለት ነው። እታችኛው እና አላይኛው ተመሳሳይ አንድ ሺህ ዋት ኮይል አላቸው ማለት አንድ ሺህ ዋት ይዛሉ ሁለቱም ኮይሎች ማለት ነው። ለዚህ ደግሞ ማድረግ የሚገባን ውሳኔ ጥንቃቄ ምንድን ነው መሰለሽ ብዙ ጊዜ አንድ ላይ ባናሰራው ተመራጭ ይሆናል። ረጅም ጊዜ እንድጠቀበት ከፈለገ ሁለቱንም ማለት ኦቨኑም እየሰራ እያለ እዛ ቶፕ ላይ ያለው ስቶቭ ነው ስቶቭ እየሰራ እያለ ደግሞ ኦቨኑንም ባናሰራው ተመራጭ ይሆናል። ግን ያው አስቸኳይ ከሆነ ያው ሲደማመር ወደ 4500 ዋት ድረስ ነው ያለው። ስለዚህ አንድ ጊዜ ካሰራ ነው ፓወር ኮንሰፕሽን ሀይ ስለሚሆን በየብቻ ብናሰራው ተመራጭ ይሆናል ማለት ነው። የዚችኛ ሚኒ ኦቨን 48 ሊትር ዋጋው 14500 ብር ብቻ ነው። ለዚችኛም እንግዲህ ጎዶልያስ ኤሌክትሮኒክስ ፍሪ ዴሊቨሪ ይሰጣል። ከዚህ በተጨማሪ ደግሞ ሁለት ዓመት የካምፓኒ ዋስትና አላት ማለት ነው። ሁለት ዓመት ካምፓኒ ዋስትና አለ ነው። ሌሎች ደግሞ እንመልከት። እሺ በመቀጠል ደግሞ የምናየው እችኛን ሚዊ ቅድም ካየናት በሳይዞ አንስ የምትለዋ 38 ሊትር የሆነችው ሚኒ ኦቨን ይሆናል። እችኛውም እንግዲህ ሚኒ ኦቨን እንደቅድሙ ሁሉ ቶፕ ላይ ባለ 1500 እና ባለ 1000 ዋት ስቶቭ አላት። ከስቶቮቹ ተጨማሪ ሁሉ እንደ ቅድሙ ሁሉ እቺናም የራሷ የሆነ ምን አላት? ኦቨን አላት። 38 ሊትር ካፓሲቲ አላት። ኦቨን አላት እዚች ጋር እንደምናየው ቅድም ካየናት ሳይዛ አነስ ያለ የፓስታ ፉርኖ ላዛኛና የተለያዩ ነገሮች መስሪያ አላት። እንዲሁም ደግሞ እዚሽ ጋር የተለያዩ ስጋዎችን መጥበሻ እንገለገልበት አላት ማለት ነው። ይሄኛውም እንግዲህ ሁለቱንም ስቶፍ በአንድ ላይ ማብራት እንችላለን። እንዲሁም ደግሞ ሁለቱንም ስቶፍ ለየብቻ አድርገን መጠቀም እንችላለን ማለት ነው። ቺሚዊ እንግዲህ 38 ሊትር ናት። ዋጋዋ ደግሞ 12 ሺህ አምስት መቶ ብር ነው። ለዚችም ከነፃ ዴሊቨሪ ጋር ያሉበት ቦታ ድረስ እናደርስላቸዋለን። በመጨረሻ ደግሞ የምናየው አርዶ ስታንዲንግ ኦቨንን ይሆናል። ይህ እንግዲህ ኦቨን እንደምናየው ሳይዙ ስልሳ በስልሳ ነው። ለመካከለኛ ለትላልቅ ቤቶች እንዲሁም ደግሞ ለምግብ ስራዎች ያገለግሉናል ማለት ነው። እችኛውም እንግዲህ እንደምናያት ስቴንለስ ስቲል ስለሆነ አንደኛ በቀላሉ ማጽዳት እንችላለን። ከዚህ መስጨማሪ ደግሞ ከለሩ ሳይቀይር ረጅም ጊዜ መጠቀም እንችላለን ማለት ነው። እንዲሁም ደግሞ ስቶቮቹን እንደምናያቸው ሲልድ ስለሆኑ የተለያዩ ነገሮች ቢፈስባቸውም ወደ ውስጥ ሊገባብን አይችልም። እነዚህ ሁለቱ 1800 ዋት ናቸው። እዚች ጋር ደግሞ የምናያቸው ሁለቱ 1500 ዋት ናቸው። ከዚህም በተጨማሪ ደግሞ ቆርቆሮ ክዳን ስላለው የተለያዩ ነገሮች ቢፈናጠሩብንም በቀላሉ ማጽዳት እንችላለን ማለት ነው። እችኛም እንግዲህ ስቴንለስ ስቲል ስለሆነች ረጅም ጊዜ ሳይበላሽብን መጠቀም እንችላለን። ከዚህም በተጨማሪ ደግሞ ወደ ውስጠኛው ፓርት በምንሄድበት ጊዜ አንደኛ የራሷ የሆነ ጋር ደምኛ ግሪላላት ያውም ደግሞ ስለዚህ ተለቅ የሚገኝ ስላለ እየተሽከረከረ የተለያዩ ነገሮችን ለማብሰል ያገለግለናል። ከዚህ በተጨማሪ ደግሞ እዚሽ ጋር እንደምናየው የራሱ የሆነ ፓትራ ስላለው በዚህኛው ፓትራ ላይ የተለያዩ ነገሮችን ማብሰል እንችላለን ማለት ነው። እንዲሁም ደግሞ እዚሽ ጋር የተለያዩ ስጋዎችን አድርገን መጠቀም እንችላለን። ይህ የስልሳ በስልሳ አርዶ ዋጋው ሰባ ስምንት ሺ ብር ነው። ከነፃ ዴሊቨሪ ጋር ያሉበት ቦታ ድረስ እናደርስላቸዋለን ማለ እንግዲህ በርካታ የሆኑ ኦቭንና ስቶቮችን ተመልክተናል። በርካታ የኤሌክትሮኒክስ እቃዎች ቢገኙ ዛሬ ፎከስ ያደረግንበት እዚህ ላይ ነው እንጂ በርካታ ነገሮች ይገኛሉ። ግን ተመልካቾቻችን መጥተው እንዲገዙ አሁን ያለንበትን ሌላም ብራንቾችንም ድጋሚ ሜሽን ብታደርግልን። ጎዶልያስ ኤሌክትሮኒክስ እንደሚታወቀ ሁላ ሶስት ብራንቾች አሉት። የመጀመሪያው ብራንቹ ፊጋ ትራፊክ ላይቱ ጋር ወደ ጎሮ በሚወስደው መንገድ ቁጥር ሁለት ደግሞ ሲቪል ሰርቪስ ሚዲያችን ጎዶሊያስ ኤሌክትሮኒክስ ብለው በቴሌግራም፣ በቲክቶክ፣ በዩቲውብ፣ በተለያዩ ነገሮች በፌስቡክም ማግኘት ይችላሉ ማለት ነው። ከዚህም በተጨማሪ ደግሞ በ0960318181 እንዲሁም በመስመር ስልካችን 0116597020፣ 0116597030 ላይ ቢደውሉልን ያገኙናል ማለት ነው። እዚህ ድረስ መምጣት ከፈለጉ ግን በነገርኩሽ በሶስቱ አራሾቻችን መጥተው መግዛት ይችላሉ። እንዲሁም ደግሞ ያሉበት ቦታ ሆነው በቲክቶክ በዩቲዩብ ያዩ ዘመቃ ያው አዲስ አበባ ውስጥ በሙላ እናደርስላቸዋለን ማለት ነው። ወልካም እንግዲህ እኛም እዚህ መተው እንዲገዝ መልካችን በጣም አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ዝርስ ለምንታሽ እሺ